ስሜ ከነሳ ሙሉነ ነው። የተወለድኩኝ ድሬዳዋ ነው። በሶስት ዓመቴ ከሀገር ወጥቼ፣ አሁን ሶስት አመት ሆኖኛል ደግሞ እዚህ ከተመለስኩኝ ለቢዝነስ ለማደራጀት ማለት ነው። አሁን ወደ ጌም ኢንዱስትሪ ገብተሻል። ና ወደ ጌም ኢንዱስትሪ ለመግባት ያነሳሳሽ ምንድን ነው? ቴክኖሎጂ ላይ ፎከስ ለማድረግ እኔ እውነት ለመናገር ራሴ ጌመር አይደለውም። ጌም አላረግም ሰአቱም የለኝም እና አይ ቲንክ ጀነሬሽኑም አይደለውም ግን እኔ በቢዝነስ አይን ነው ሁሉ ነገር የማየው፣ ምን ኦፖርቹኒቲ አለው እና አይ ቲንክ እዚህ ኢትዮጵያ ውስጥ አፍሪካ ውስጥ ልበል ብዙ ኦፖርቹኒቲ አለ ማአት እንደውም አንዱ የታየኝ ጌም ነው። በቲክቶክ ነው የጀመረ ይሄ ነገር ቲክቶክ ላይ አማርኛ ለማውራት ብዙ የማያወራኝ ሰው አልነበረም ያኔ ውጭ ሀገር። ስለዚህ በቲክቶክ ላይ ቋንቋይን ለማመዳለው ብዬ እዛ ላይፍ መውጣት ጀመርኩኝ ከዛ

ግን የኦንላይን ስራው ቀላል ነው፣ ግን ወደ ተግባር ሲመጣ በሎጂስቲኩ ገና አልደረሰም። አፍሪካ ገና ነው በዛ ላይ ስለዚህ፣ እሺ አንድ ነገር ዲጂታል መሆን አለበት ሲባል ጌም ተመረጠ። እና ይሄ ጌም የመረጥኩበት ምክንያት ፊሊፒን ውስጥ እና ኤዥያ ውስጥ ፕሌይ ቱ ኤርን የሚባሉ ጌሞች አሉ። ማለት ተጫዋቾች እየተጫወቱ አንድ ነገር ማፍራት ይችላሉ፣ ገንዘብ ማፍራት እና መስራት ይችላሉ። ይሄ ቆንጆ ነገር ነው ለአፍሪካ ብዬ ጌም ተመረጠ ማለት ነው። ናይስ በጣም ጥሩ። ከቴክኖሎጂም ከጌም ደግሞ ዲቨሎፕ ስታስደርጊ ወይም ስታደርጊ አድዋ ላይ ነው ፎከስ ያደረግሽ፣ እና ስለ አድዋ ምን እውቀት ኖሮሽ ምን ኢንስፓየር አድርጎሽ ነው አድዋ? ኢትስ ኢንትሬስቲንግ። ጌሙ ባተል ሮያል ይባላል። ስታይሉ ነው የጌሙ ስታይል። ብዙ አይነት ስታይል አለ የጌሞች። እኔም አላወቅኩም ነበር ሪሰርች ሳደርግ ነው የለመድኩት ማለት ኤንድ ባተል ሮያል ጌም አክቹሊ ሁሉ ጌም ጌም ስቶሪ ይፈልጋል። ጌም የምትጫወትበት ምክንያት እየተጫወትክ ስትሄድ አለ አይደል፣ ለምን ብለክ ነው የምትጫወተው እና ለምንድን ነው የምትቀጥለው የሚባል ስቶሪ አለው። ስለዚህ ምን አይነት ስቶሪ ትፈልጋለች ሲሉኝ ዲቨሎፐሮች፣ እኔ እንጃ ብያቸው፣ ትንሽ ሪሰርች ሲያደርግ የባትል ኦፍ አድዋ የሚለውን ሂስትሪ አገኘው እና ጨዋታው፣ ጌሙ ለአፍሪካ ነው ሂስትሪው ይሄም የአፍሪካ ነው የኢትዮጵያ ግን ለአፍሪካም ብዙ ነገር ነው የሰራ። ስለዚህ በዛ ላይ ደግሞ ብዙ ሰው አያውቅም ስለዚህ ሂስትሪ። ስለዚህ እንደ ሂስትሪ ክላስም እና ያው ጨዋታም ሆኖ ያ ፐርፌክት ስቶሪ ብዬ መረጥኩት ማለት ነው። በጣም ጥሩ ነው። ሂደቱ ምን ይመስል ነበረ? ከምን ተነስቶ ፕሮሰሱ ዲቨሎፕ ሲደረግ የተወሰኑት ልዩት ነገር እሱ እንዲም ብዙ ሰዓት ነው የፈጀ። ከዚህ ፕሮሰስ በሙሉ ትልቁ ሰዓት እና ሰዓት ልበል ሰዓት ገንዘብ ባይሆንም ሰዓት ነው የፈጀ ቢካዝ ጥሩ ዲቨሎፐር ማግኘት እና የኔን ሀሳቤን ወደ ተግባር የሚለውጥ ሰው ማግኘት አንዳንድ ጊዜ ከባድ ነው። እስፔሻሊ እኔ እንግዲ ጌመር አይደለሁም፣ ከዚህ በፊት እዚህ ኢንዱስትሪ ውስጥ ሰርቼ አላውቅም። ስለዚህ ብዙ ሰዓት ነው የፈጀ። ግን እኔ ቅድም እንዳልኩኝ በኤዥያ ውስጥ ፊሊፒን ውስጥ የሚጫወቱት ጌም ላይ ነው የመሰረትኩት። ስለዚህ እነሱ ይገባቸዋል ሀሳቤን ብዬ እዛ ላይ የሰሩትን ዲቨሎፐሮች በኢንተርኔት አግኝቼ አይዲየን ይሄን ሀሳቤን ፔች ሳረግላቸው እሺ ብሎ ያው የኔን ቲም ላይ ተሳተፉ ማለት ነው። እነሱ ነው ጌሙን የሰሩት። በጣም ጥሩ። ምን ያህል ጊዜ ፈጀ? አንድ አመት ተኩል፣ ሀሳብ ግማሽ አመት ነበር። አንድ አመት ተኩል ፈጀ። ምንድን ነው ቻሌንጅ ያደረገው ያን ያህል ለመቆየት? ያ የእውቀት ነገርም ነው። ላይክ አንድ እኔ የምኖረው ዱባይ ነው። ይሄ ጌም ለአፍሪካ ነው። ዲቨሎፐሮቹ ደግሞ ፊሊፒንስ ናቸው ያሉት። ስለዚህ ይሄ እንግዲህ በዚህን ጊዜ እውነት ለመናገር መስሪያ ቤት ሄዶ መስራት የሚያስፈልግ አይመስለኝም። ከኦንላይን ከቤትም መሰራት ይችላል። ይሄን ስለዚህ ማኔጅ ማድረግ ነበረብኝ። ዲቨሎፐሮቹ እዛ፣ ከዛ እንደገና ማናጀርም እዛ ቀጥሬ ፊሊፒንስ እየተመላለስኩኝም ቢሆን አንድ መንገድ እስከሚፈለግ እና ሁሉ ነገር በፍሎው እስከሚካሄድ ድረስ ሰዓት ፈጀ ማለት ነው። እና ኦፍኮርስ የእኔም እውቀት እስከ መርግ ድረስ እስከሚገባኝም ሰዓት ፈጀ። ግን ያው አሁን ደረስንበት እና ያው ተሰራ። ኢትዮጵያ ውስጥ ዲቨሎፐሮች አተሽ ነው አፍሪካ ውስጥ የዌብ ትሪ ዲቨሎፐሮች አጥቼ ነው እውቀቱም ደግሞ በዛ ላይ እንደኔ ቪዥን እንደ እኔ ማም ነው በሰሩ አሁን እንዳልኩ የሰሩትን ነው ሄጄ ያገኘሁት። ዲቨሎፐሮች በቂ አሉ ግን ኳሊቲያቸው ገና አልታየም። እና ይሄ በጣም ብዙ ኢንቨስትመንት ነው የሚጠይቀው፣ ብዙ ሰዓት እና ብዙ ገንዘብ። ስለዚህ ያልሰሩትን ስሩ ካልካቸው እንደገና ሞር ሰዓት ሞር ጊዜ ከኔ ይወስዳል ማለት ነው። ስለዚህ ይሄ አክሲ ኢንፊኒቲ ነው የሚባለው ጌሙ ዛ ፊሊፒንስ አክሲ ኢንፊኒቲ ላይ የሰሩትን ነው የፈለግኩኝ እንጂ ዲቨሎፐሮች እዚህ ይኖራሉ እንዳሉ ማቃለው። ግን ስፔሻሊ ይሄ ዌብ ትሪ በብሎክ ቼን ፕሌይ ቱ ኤርን የሚለው ነገር ላይ እዚህ አፍሪካ ውስጥ ኢትዮጵያ አይደለም አፍሪካ ውስጥ አላገኘውም። ስለዚህ እዛ ሀገር ላይ ያስመሰከሩትን ይወስድ፣ ኤግዛክትሊ ምን ያህል እንደፈጀ ማወቅ ይቻላል ማለት ኢንቨስትመንቱ ኢንቨስትመንቱ ቶታሊ አሁን ጌሙ ብቻ አይደለም መታየት ያለበት፣ ማርኬቲንግም አለ። ማርኬቲንግ ከዛ ማኔጀር ዲቨሎፐሮቹን ማኔጅ የሚያደረግ ቲምም አለ በነሱ ቋንቋ በነሱ ዩ ኖ፣ ከዛ ትራቭል ኮስት፣ ወደዛ እየተካሄደ ማሰራት ምናምን አንድ ላይ ከታየ አንድ ነጥብ ሁለት ሚሊዮን ነው ዶላር። በጣም ብዙ ነው። ባለቤቴ አካውንት እኔ አልተቀጣጠርኩትም፣ እውነት ለመናገር ግን ባለቤቴ አካውንትን ስለሆነ አይበቃሽም እንዴ ብሎ ሲያሳየኝ ነው እንደውም ያወቅሁት። አዎ ብዙ ኢንቨስትመንት ነው፣ ግን ሰማንያ ፐርሰንቱ በማርኬቲንግ ነው ያለቀ። ዲቨሎፕመንት አይደለም። ጌሙ ካለቀ በኋላ ነው ማርኬቲንግ የሰራችሁ? ገና ሳይጀመር ነው እንጂ። አሁን ይሄ ነው ብዙ ሰው የማይገባው ማርኬቲንግ ነው። አንድ ትልቅ ችግር እዚህ አፍሪካ ውስጥ የማየው፣ ሰው ቆንጆ ቆንጆ ላይክ ነገር ይሰራል በጣም ቆንጆ ኳሊቲ፣ ግን መኖሩ ማንም ሰው አያውቅም። ገንዘቡ በሙሉ የፈሰሰ እቃው ላይ ነው ግን እኔ የለመድኩት አውሮፓ ውስጥ መጀመሪያ ማርኬቲንግ ነው የሚደረገው። መጀመሪያም ይሄን ልናመጣ ነው ይሄ መጣ እና ሲመጣም ሎንች ሲደረግም ፐርፌክት መሆን አያስፈልግም። አዲስ ነው። የመጀመሪያ ጊዜያችን ነው። ኑና ቴስት አርጉት ምናምን ይባልና ከዛ ነው ስንሸጥ እየሸጥን እየሄድን ነው የምናሻሽለው እንጂ በጣም ቆንጆ እቃ ተሰርተው ማንም የሚገዛን ከሌለ ዩዝለስ። ስለዚህ ቢፎር ነው ማርኬቲንግ ይሰራ። እስካሁን ምን አይነት ፊድባኮች አገኘሽ ከጌሙ ጋር? ቴስት ያደረጉ ሰዎች ነበሩት ወይስ አሉ? አሁን እንደውም ቴስት ኮሚዩኒቲ እየሰራን ነው። አሁን ዌብትሪው ገና ላንች አልተደረገም። በዚህ አመት መጨረሻ ነው ሀሳባችን። ዌብትሪ ማለት ይሄ በክሪፕቶ ትሬዲንግ እንዲያደረጉ ጌም ውስጥ ማለት ነው። ግን አሁን ጌሙን መጫወት ትችላላችሁ። አይኦኤስ አይፎን ላይ እና ኤንድሮይድ ላይም ሁለቱም ዳውንሎድ ማድረግ ይቻላል። ሶፋር እንግዲህ ቅድም እንዳልኩኝ እኔ ማርኬቲንግ ላይ ነው ሞስት ፎከስ ያደረግኩኝ ሰው እንዲያውቅ አሁን ወደ ሶስት ሺህ ተጫዋች አለን። አክቲቭ ተጫዋች ሶስት ሺህ በአንድ ወር ውስጥ አንድ ወር ተኩል ነው ያፈራ ነው ያለፈው ወር አይደለ ላንች ያደረግ ነው። ሶስት ሺህ ተጫዋች እንግዲህ፣ እንዳልኩኝ ፕሮዳክቱ ገና አልጨረስኩም፣ እንዳልኩኝ ገና ብዙ አፕዴት፣ እንደውም ከሚቀጥለው ወር በኋላ እንደገና ሌላ አፕዴት አለ። ሾፕ ግራፊክስ፣ ምናምን ኢምፕሩቭመንት አለ። ግን እኔ መጀመሪያ ተጫዋች መኖሩን አይቼ ነው ኢምፕሩቭመንት የጀመርኩኝ የመጀመሪያ ፊድባክማ፣ አይ ይሄ ቆንጆ አይደለም። ከትልልቆቹ ጋር ነው የሚያወዳድሩን፣ እንግዲህ ጊዜ የዛሬ አስር ዓመት እዚህ ማርኬት ላይ ያሉት። ይሄ የሰው ናቹራል ነገር ነው። ግን ጥሩ እንዳልሆነ መቶ ፐርሰንት ፐርፌክት እንዳልሆነ አውቃለሁ እራሴም። ግን መጀመሪያ እንዳልኩኝ ማርኬቲንጉን ነው ፎከስ ያደረግኩኝ። አሁን ሶስት ሺህ ደረስን፣ አዲስ አፕዴይት ይመጣል። አስር ሺህ ስንደርስም እንደገና ኢምፕሩቭ እናደረጋለን። እንደዚህ እያለ ነው የሚያደርገው። ሶስት ሺህ ከየት የኢትዮጵያ ናቸው? አይደለም አፍሪካ? ምን ያህል ኢትዮጵያ ውስጥ ያሉት እየተጠቀሙት ነው? አይ ቲንክ ከዛ አንድ ሶስተኛ ኢትዮጵያዊ ናቸው። ቢካዝ እዚህ ነ ፎክስ ያደረግ ነው። ግን ለኢትዮጵያ ብቻ አይደለም ጌሞ፣ አፍሪካ በሙሉ ስፔሻሊ እንግሊዝ ተናጋሪዎቹን ነው ታርጌት ያደረግ ነው። ሰላም ሰላም፣ ከነሳ ሙሉ ነኝ። ዛሬ አዲስ ቃና ጋር አገኛለሁ። አብራችሁን ቆዩ በጣም ጥሩ ነው። እንደው እንደ ቻሌንጅ የምታነሹ ያለ በዚህ ሂደት ውስጥ ምናልባት አሁን እስካሁን በ3ሺ ሂደት ውስጥ እየመጣችሁ እያለ እስካሁን ድረስ በአንድ በኩል ቻለንጅ ሲባል እኔ ጠብቄው ነው የገባሁበት። አንድ በቂ እውቀት ያኔ ስላልነበረኝ ከቻለንጅ ማለት ከፊድባክ እማራለው ብዬ ነው። ከተጠቃሚ ነው መማር ያለብን። ሁለት ግን ትልቅ ቻለንጅ ካልኩኝ ምናልባት አፍሪካ ውስጥ እና ኢትዮጵያ ውስጥ ፖለቲካው ነው። አሁን ይሄ ዌብ 3 ክሪፕቶ በኋላ ከመጣን መንግስቶች ይቀበላሉ፣ አይቀበሉም፣ ይዘጉታል? ይሄ ነገር ነው የሚያሳስበን አሁን እንጂ ሌላው በእኛ እጅ ነው ያለ። ስለዚህ ይሄ ጥሩ አይደለም ካሉ ፊክስ እናደረጋለን፣ አፕዴት እናደረጋለን። እሱ እሱ እሱ እንደ ቻሌንጅ ልል አልችልም፣ ግን የአፍሪካ ሲትዌሽን ይታወቃል እንግዲህ እንደው ጌም ኢንዱስትሪ ምን ይለውጣል? በተለይ ከታሪክ ከትምህርት ከቴክኖሎጂ አንጻር እንዴት ታየዋልሽ? ይሄ ነገር ብዙ ሰው ይጠይቀኛል። ጌሚንግ ንርንት ሙዚቃ ምን ይለውጣል እንደሚል ማለት ነው። ሰው ለረፍት ነው ጌም የሚያደርገው እ ትምህርት ለመማር አይደለም። በእግረ መንገዱን አድዋ ሂስትሪን ያስተምራል ግን ለዛ ምክንያት አይደለም የተሰራ። ይሄ ኑሮችንን እየኖርን ትንሽ አእምሮችንን የሚያሳርፈን ነገር እንዲሆን ነው የተሰራ ለኤንተርቴንመንት። ግን ኢቨንቹሊ የእኛን ሀገር ፕሮሞት እንዲያደረግ ማንነታችንን እንዳሳይ ውዛት፣ አሻንጉሊቱም የአድዋ ልብስ ነው የለበሰ፣ ወታደሮቹ ያን የለበሱት ልብስ፣ አፍሪካን ፕሮሞት እንዲያደረግ ነው። አሻንጉሊቱም የእኛን ከለር ነው የእኛን ጸጉር ነው ያለ። ብዙ ጌም ውስጥ ፈረንጆች ናቸው አይደል ፈረንጅ ያለበትም ይሄ እዚህ ጌም ለአፍሪካ ነው። አፍሪካ ፈረንጅ የለውም ኦፊሻሊ እንግዲህ ስለዚህ ለዚህ ለዚህ አይ ቲንክ ፕሮሞት ያደርጋል። እና የኛ ዓላማ በአምስት ዓመት ውስጥ ከኢንዱስትሪ ውስጥ ያሉት ትልልቆቹ ጋር ኮምፒት እናደርጋለን ብለን ነው እናስበው። በቀጣይ የምታስቢው አለ? ከጌም ኢንዱስትሪው ጋር ምናልባት አሁን በአድዋ ጀምረሻል። በቀጣይ ሌሎች ታሪኮችን የማንሳት የኢትዮጵያ፣ የአፍሪካ እኔ ፐርሶናሊ የለኝም ግን አንድ አስር ፐርሰንት ከኛ ሬቨኒው ከሚገባ ገንዘብ ሪኢንቨስት እናደርጋለን ብለናል። ለጌሚንግ ኢንዱስትሪ እዚህ አፍሪካ ውስጥ አሁን እውቀቱን እኔ አጣው አይደል፣ ለሚቀጥለው ይሄን መስራት ፈልጋለሁ ለሚል አትሊስት እውቀቱን እዚህ ብናመጣ እሱ አላማ አለኝ። ስለዚህ እኔም ባልሰራ ምናልባት ሌሎቹን ሲሰሩ መደገፍ እችላለሁ። ናይስ ሌላው በቀጣይ ምናልባት አሁን ቅድም ዴቨሎፕ ሲደረግ ሌላ ሀገር ነው ከኢትዮጵያም ከአፍሪካ ውጭም ባሉ ነው እና በቀጣይ ምናልባት እዚህ ያሉ ዴቨሎፐሮችን ሰፖርት ለማድረግ የምታስቢ ነገር አለ ያው ቅድም እንዳልኩኝ ይሄ ፕሮፊት ሼሪንግ ማለት አስር ፐርሰንት ወደ አገሩ ይመለሳል ማለት ነው አገሩ ኦፍኮርስ ኢትዮጵያ ኤችኪዩ ቢሆን ደስ ይለኛል እዚህ ዋናው ኦፊስ ቢከፈት ግን ህጉ መፍቀድ አለበት ህጉ ከፈቀደልን ያል ካልሆነም፣ ከአፍሪካ አልወጣ። ምናልባት ኬንያ ምናምን እንደዚህ ቢሆን ነው። ግን ከዚህ ሪጅን ኢስት አፍሪካ ጀምረን እነዛ ዲቨሎፐሮቹ ራሳቸው እዚህ መጥቶ ቢያስተምሩ ደስ ይለኛል። ይሄ ዌብትሪ እንዴት ነው የሚሰራ ምናምን። ስለዚህ እውቀት እዚህም ያድጋል ማለት ነው። እንዳልኩኝ የሚቀጥለው ጄኔሬሽን እዛ ሄዶ መስራት አያስፈልገውም ማለት ነው፣ እዚሁም አለ። ሌላው ቀነሳ፣ ይህን ሁሉ ኢንቨስት ስታደረግ አንዳንድ ሰዎች ማናት ከየት ተነስታ ነው ምናምን ሊሉ ይችላሉ። ያንቺ ባክግራውንድ ይህን ያህል ኢንቨስት ለማድረግ አቅም የሆነች የመጣሽበት ጉዞ እንደምን ይመስላል ባጭሩ? እኔ ሜዲካል ትምህርት ቤት ነው የተማርኩኝ፣ ግን ትምህርት ወድጄ አላቅም። እኔ እኛ ሀገር እንግዲህ ሁሉ ሰው መማር አለበት ያለዛ፣ ቫልዩ የለ። እኔ ትምህርት ቤት መሄድ ወድጄ አላቅም፣ ደስ ብሎኝም አያውቅም። ወላጆቼ ናቸው ያው ሂጂ ያሉኝ። እንግዲህ በዛን እድሜ ምንም አላቅም ነበር ስጨርስ ግን ላይ ተጠቅሜበት አላቅም ድግሪየን፣ ወደ ቢዝነስ ገባው። ራሴ እኔ ራሴን መቻል ሁሌ ፈልጌ ነበር አንድ በሀያ አመቴ የመጀመሪያ ድርጅት ጀምሬ በሀያ ሁለት አመቴ ሸጥኩት ድርጅቱን። እንደዚህ ነው የጀመረልኝ። እኔ ሁሌ ይሄ በዛ ላይ ባለቤቴም አይ ቲንክ ለእኔ የገፋፈኝ ባለቤቴ አካውንታንት ነው። ስለዚህ በገንዘብ አያያዝ እኔ እስካሁን አልችልበትም ገንዘብ አያያዝ እሱ ነው የሚረዳኝ። ግን አይ ቲንክ ሁላችንም ፋሚሊያችን ውስጥ አንድ ሰው አለን የሚረዳን፣ በአንድ ነገር የሚጠቅም ሰው። እንደዚህ በሰው ሰው የተማርኩኝ ግን እኔ አይ ቲንክ የኔ ትልቁ ምስጢር ከሰው እማራለሁ። በጣም ጥፋት አንድ ራሴ ሰርቼ አይቼ ነው መማር የምፈልገው። ስለዚህ ሰው ባለኝን አልራመድም እና ወላጆችን ብጠይቅ የሚያስቸግራቸው ምናልባት ይሄ ነው። ድሮ እንግዲህ ይሄ ዛሬ ትቶኛል፣ ግን አላዳምጥም ነበር እና በመጥፎ አይን ሳይሆን ጅዝራሴ አይቼ አንድ ሰው መጥፎ ነው ሲል ለምንድን ነው መጥፎ የሚባለውን ነገር ማወቅ ፈልጋለሁ። ምክንያቱም ሌላ ሰውም ጋር ደግሞ ካልተሳካይ ለምን የሚለውን ከገባኝ ያን ጥፋት አልደግመም። ከሰውም ብዙ መማር እንችላለን፣ የሰው ጥፋት ማለት ነው። ስለዚህ ያ እንደዚህ ነው ያሳደግኩት። ሁሌ አዳዲስ አውሮፓ ነው። ይሄ እንግዲህ ድርጅት ጀምሬ እየሸጥኩኝ ከዛ ባለቤቴ ገንዘቡን ይቆጣጠራል፣ ግማሹን ይቀመጣል፣ ግማሹን ሪኢንቨስት እናደርጋለን። እንደዚህ ነው። አይ በጣም ጥሩ። በቀጣይስ ምንድን ነው አሁን አላማሽ ኢትዮጵያ ውስጥም ሆነ እንደ አፍሪካ በቴክኖሎጂ ዘርፍ ምን እያሰብሽ ነው? ከአሁን በኋላ እንኳን አንድ ነገር ከዜሮ አልጀመርም፣ በክቶኝ ያለ አሁን ይሄ መጨረሻ ነው። ከአሁን በኋላ ያሉትን ድርጅቶች ኢንቨስት ባረግ ወይም ባሳድግ ደስ ይለኛል። ያለኝን እውቀት መካፈል ማለት ነው። ኢንቨስት ሲባል አላል ሼር ወስዶ ድርጅትን መርዳት ወይም ያለውን ራሱ ድርጅት መግዛት፣ እንደሱም ይቻላል እና ማሳደግ። እንደዚህ እንደዚህ አላማ አለኝ። ፊውቸር ውስጥ ማለት ግን ከዜሮ አልጀምረም። ካሁን በኋላ እስካሁን ይበቃል፣ ይበቃል፣ ይበቃል። ከዜሮ እስከ አለ አይደል፣ ትንሽ እድገት እስከሚደረስ ብዙ ኤነርጂ ይፈልጋል፣ ብዙ ሰዓት ይፈልጋል። ከመሀል አሁን እውቀቱ ስላለ መሀል መጀመር ይሻላል። ሌላው አሁን ከጌም ኢንዱስትሪው በምን መልኩ ነው ኢንቨስቲ የተደረገውን ማግኘት ያሰብሽው? ማለት ለአገሩ ጌም ኢንዱስትሪው ላይ ኢንቨስት አድርገሻል፣ አድዋን ዲቨሎፕ አድርገሻል። አሁን ኢንቨስት ከተደረገ በኋላ ያን የወጣውን መቼም መመለስ ያስፈልጋል። ያ ያ ትሬዲንግ ነው። ትሬዲንግ በኋላ ትሬዲንግ ይቻላል ብዬት ነበር። ከትሬዲንግ ላይ ሁሌ ፐርሰንቴጅ ለእኛ ይከፈላል ማለት ነው። ብሎክቼን ላይ በዛ ላይ በኋላ ከአንድ ወር በኋላ ሾፕ ሪሊስ እናደርጋለን። ስለዚህ ውስጥ ጌም ውስጥ አንድ ነገር መግዛት የምፈልግ አለ ካሉ ሰዎች እንደ አንድ አዲስ ዌፐን ጠመንጃ ወይ አንድ ለመዋጋት ማለት እዛ ጌሙስ ይቻላል። ይሄ ግን ሰው ከፈለገ ነው። ግን ትሬዲንጉ እንግዲህ ያው ሰው ልበል አንድ ዌፐን ተገዝቶ ተጫዋቼበት ያጠነክሩትና እንደገና ከጠነከረ በኋላ ከፍ ያለ ዋጋ ይሸጡታል ማለት ነው። ይሄም በኋላ አለ። ግን ሁሌ መሀል አለብን እኛ አለብን ነው ፐርሰንቴጅ እንወስዳለን ማለት ነው። ያው የተለያዩ ሞዴሎች ስላሉ ብዬ አንዳንዶቹ ከሰብስክሪፕሽን ሰብስክሪፕሽን አናረግም። ሰብስክሪፕሽን ከፕላን ውስጥ የለም። ለምን ለአፍሪካ ነው፣ እና አዲስም ነገር ነው። ሰው እንዲለምድ እንፈልጋለን፣ ካለን ነፃ መሆን አለበት። ለመጀመሪያ ትሌስ በኋላ የተጫወቱ ኢንጆይ አድርጎ ሞር ፈልጋለሁ ለሚሉ ደግሞ ይከፍላሉ። በጣም ጥሩ ነው። እንደ አጠቃላይ ለአድማጮቻችን አድዋ ጌም ምንድን ነው፣ እንዴት ነው ምናምን የሚለው በአንቺ አንድ በት እስኪ እንስማ። የአድዋ ጌም ስሙ ራይዝ ኦፍ ፊርለስ ነው። ፍርስት ኦፍ ራይዝ ቴሌፎን ላይ ነው አሁን ዳውንሎድ ማድረግ የሚቻለው እና ይሄ የእኛ ኦፖርቹኒቲ ነው። ይሄ ጌሚንግ አለም ውስጥ ለመግባት አፍሪካ የእኛ ስል ለአፍሪካ በኋላ ከአሜሪካ ጋር እኩል የሚያደርገን ጌሚንግ ኦፖርቹኒቲ ነው ስለዚህ ለአዲሱ ጀኔሬሽን ሁሉ ሰው ይጫወተው ይችላል ግን ስፔሲፊካሊ የተሰራው ለአዲሱ ጀኔሬሽን ነው እንደ መፍትሄ እንዲሆን ሆፕ ለፊውቸር አትሊስት እኛ እንደለመድነው አይነት ስራ ብቻ ሳይሆን ኦፕሽን እንዲኖራቸው ይህም እንደ ገቢ እንዲሆናቸው በኋላ ላይ ለምን አሜሪካ አውሮፓ ተጫዋቾች ብዙ ብዙ ያፈሩበታል ለምን እኛም አንችልም እኛ አሜሪካና አውሮፓ አንድ ላይ ስታይ ኮ አራት መቶ ሚሊዮን ሰዎች ናቸው እኛ አፍሪካ አንድ ነጥብ አምስት ቢሊዮን ነን ማርኬቱ ሶ ጅ ኢንተርኔት አለን በቃ ይሄ ነው የሚፈለገው ኢንተርኔት እና ትንሽ እውቀቱ ማለት እየተጫወትን እውቀቱ ይመጣል ስለዚህ ለምን እኛ እኛ ወደኋላ ቀረን የሚል ነገር መጣ እዚህ ላይ ናይስ እንደው እንደመጨረሻ ለሴቶች አንቺ ያው ሴት ነሽ ብዙ ቻሌንጆችን አልፈሽ ብዙ ነገሮች ያወድቀው መነሳትን ብዙ ነገር አልፈሻል፣ እና እንደ ኢትዮጵያ ላሉ ሴቶች ምን ትመክር ያለሽ? አንቺስ ሰፖርት ለማድረግ ምን እያሰብች ነው? እኔ እውነት ለመናገር ሴት ወንድን አልልም። እኔ ፐርሰናሊ ሁሌ ሴት ብቻ ሲባል፣ ኦፍኮርስ ሴት የራሷ ቻሌንጅ አላት፣ ወንድም ግን አለው። በዚህን ጊዜ እንደ ድሮ አይደለም። አይ ቲንክ ወንዶችም አንዳንድ ጊዜ መገንዘብ ያለብን ከእድገት ጋር ቻለንጅ ይመጣል። ግን ለምን እንደሆነ አላቅም። የሰው ማንነት ነው። አንድ ነገር ስንፈልግ ተነስተን ስንሰራ የመጀመሪያ ቻለንጅ ሲያጋጥመን ተስፋ እንቆርጣለን። እንደሱ አይሰራም። ከአሁኑ ልንገራችሁ ለመለወጥ ከፈለጋችሁ አንድ ሳይሆን ምናልባት አስር ቻለንጅ ያጋጥማቸዋል። ግን በየቻለንጁ እየጠናከርን ስለምንሄድ አስረኛው ይቀላል፣ እየቀለለ ይሄዳል። ግን ከአሁኑ ብንጠብቅ ይሻላል። ቻሌንጅ እንደሚመጣ፣ ራሴን ለውጣለሁ ካልን ቻሌንጅ ጋረንቲ ጋረንቲ። ይሄ በቢዝነስ ብቻ አይደለም በሁሉ ነገር ነው። አዲስ ትምህርት ጀምራለሁ ሲባልም ቀላል ነው ብለን አንጀምርም። አዲስ ነገር አዲስ ቤት ገዛለሁ ሲባልም ወይም አዲስ ቤት ለውጣለሁ ሲል አለ ቻሌንጅ የሚያጋጥመን ብዙ ነገር፣ ከአሁኑ መጠበቅ ይሻላል። ስለዚህ ህይወት መለወጥ ሁሌ አንድ ነገር ይዞ ይመጣል እና እናቴ እንደምትል ያው ችግር ይመረጣል፣ ነው የቱን ችግር ነው የምትፈልጊ ነው የምትለው። ይሄ ምንም ያለማድረግም ችግር ያመጣል፣ ተነስቶ መስራትም ችግር ያመጣል። የቱን ነው መጭ። ፕላንቢ ያለሽ አሁን አድዋ በሰብሹ ልክ ባሄድ ሊሀብ ፕላንቢ እንደሱ ማርኬቲንግ ካለ ሁሌ አንድ ነገር ይሸጣል ወይንም ይሰራል፣ ትቶ ቦታ ይደርሳል ነው እንጂ ጥያቄው ግን እኔ ማርኬቲንግ ከተቻለ መሸጥ ከቻልክ ፕላን ቢ አያስፈልግም። ድንጋይ የሚሸጡ ሰዎች አሉ አይደል? እንጨት አሁን እነሱ አይታያቸው እንጂ ቁጭ ያለንበት መቀመጫ እንጨት ሰው ሸጠው ነው እኮ ይሄን እንጨት የተሰራበት። ስለዚህ መሸጥ ከቻልክ ሂዶ ኒ ደፕላን ቢ ጥሩ። ስለዚህ ማርኬቲንግ ካለ ምንም ፕላን ቢ አያስፈልገውም። ሰክሰስ መሆኑ አይቀርም። ሁሉ ነገር መሸጥ ይችላል። ሁሉ ነገር ማን ነው የሚገዛኝ ብለክ ከተረዳክና ምንድነው የሚያስፈልጋቸው፣ የሚል ከተረዳ እስፔሻሊ፣ ማን ነው ገዢ እሱ ነው መረዳት ያለብን፣ እንጂ ሁሉ ነገር ሰው እየገዛ ነው። ኢቨን የለኝም ያሉት ሰዎች ይገዛሉ። ስለዚህ ለዚህ ነው ማንነታቸውን ካወቅን የምንሰጣቸው ና ችግር የሚፈታውን ነገር ከቀረብንላቸው ሁሌ ሰው ገንዘብ አምጥተው ይገዛል የሌለውም ቴንክዩ በጣም እንግዲህ፣ በመጨረሻ ማስተላለፍ የምትፈልጊው ከመሰነባበታችን በፊት ያው አሁን የሰራ ነው ኢንተርቪው ሁለተኛ ነው ከዚህ በፊት የሰራ ነው አለ፣ ወደ 30፣ 40 ደቂቃ የሚፈጅ ይሄኛው። ሜጀር ሊ ዛሬ ጌሙ ላይ ኢንዱስትሪ ላይ ነበር ያተኮር ነው እና ወደ ፊት ደግሞ እንግዲህ በሌላ ደግሞ እንደምንገናኝ ተስፋ አደርጋለሁ። ኦፍኮርስ ግን በመጨረሻ ማስተላለፍ የምትፈልጊው ለኦዲየንሶቻችን፣ ያው እንዳልኩኝ ጌሙን እራሳችሁ ዳውንሎድ አድርጋችሁ መሞከር ትችላላችሁ እና ፊድባክም ስጡን። ፊድባክ ብዙ ሰው አይወድም፣ ግን እኔ እንደውም በሱ ነው ሁሉ ነገር የማሳድገው። ሀሳባችሁን፣ ሁሉ ነገራችሁን ሼር አድርጉ እና ጌም ኢንዱስትሪ ውስጥ ምን ፊቸር ውስጥ ማየት እንደምትፈልጉ ለሀገራችን። አሉ ጌም ኮሚዩኒቲ እዚህ ኢትዮጵያም አለ። ስለዚህ ካላችሁ ኮኔክት አድርጉን እና አንድ ላይ እናሳድገው ነው። በጣም እናመሰግናለን። ቴንክ ዩ ፎር ዮር ታይም። በጊዜሽ እጅግ በጣም ነው የምናመሰግነው። አመሰግናለሁ።